አቡነ አብርሃም ወደ ባህር ዳር አቅንቷል። ወደ ባህር ዳር ሲሄዱ ደማቅ አቀባበል እንዳደረጉላቸው የወጡት መረጃዎች ያሳያሉ። ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ፣ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አይጉረ ስብከት ሊቀ ጳጳስ የሶስት ዓመታትን የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ አገረ ስብከታቸው ተመልሷል። በባህር ዳር በሚገኘው ደጅ አዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱም ምዕመናኑ በታላቅ ደስታና ድምቀት ተቀብለዋቸዋል። ይህን አስደሳች አቀባበል ለማድረግ አንደኛ የአገረ ስብከቱ ዋና ስራ አስኪያጅ ሁለተኛ ከተለያዩ ገዳማትና አድባራት የተውጣጡ አስተዳዳሪዎች፣ ሶስተኛ ልቃውንተ ቤተ ክርስቲያን፣ አራተኛ የሰንበት ትምህርት ቤት መዘምራን፣ አምስተኛ እንዲሁም በርካታ ኦርቶዶክሳውያን ምዕመናን ተገኝተዋል። ቀጣይ መርሐ ግብሮች በመንበረ ጵጵስናው የብፁዕነታቸው አቀባበል ስነ ስርዓት በአየር ማረፊያው እየተጠናቀቀ ሲሆን፣ በባህር ዳር በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መንበረ ጵጵስና ቀጥሏል። በዚያ የተለያዩ መንፈሳዊ መርሐ ግብራት እየተከናወኑ ይገኛል። ነኝ ኬሚ ኪታቦሪምፖ ይህን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።